ፍቅረኛ ወይም ባል ካለሽ ቤስት ፍሬንድ ይቅርብሽ። ኦ ያሜ አባባን ቬሮኒካ ናት። ነብሷን ይማረውና ትርፌን አስመሰልካት። ይህንን የምታዩት እስሜ መያዣና የስዊሚንግ ፓንት አንድ ላይ 300000 ድርሃም ነው። እንዴ ይችላል ሲንግል መቼም ነው ማታገባ? ብራዘር እኔ ልንገር፣ እንደ የዓመቱ ምርጥ አልበም አያንቱ ሆኖ ተመርቷል። ቀነኒ አዱኛ ኦፊሻል ቲክቶክ አካውንት ላይ ይሄ ፎቶ ተለቋል ማለት ነው። ውድ ቤተሰቦች፣ እንግዲህ በጣም በሚያሳዝን ሁኔታ ቀነኒ ሁላ አትመስል፣ እግዚአብሔር አምላክ ነፍሷን ይማረው። ሰላም ውድ ቤተሰቦች፣ እንደምን ቆያችሁኝ? ዛሬም ሰዓቴን ጠብቄ ቦታ ላይ ተገኝቻለሁ። እንዴት ናችሁ? ዛሬ ፏፏ ብለን መጠናል። እንግዲህ ብዙዎቻችሁ በኮመንት ጸጉርን ተቆርጥ፣ ጸጉርን ቆርጥ እያላችሁ ነበረ። ያው ተቆርጬ ፏ ብዬላችሁ መጥቻለሁ። እንዴት ነው ፀጉሩ የተመቻችሁ? ለማንኛውም ዛሬም ወደሚያስቁ፣ ወደሚያዝናኑ እንዲሁም ወደሚያስተምሩ ቪዲዮዎች ወስዳችኋለሁ ማለት ነው። ሰብስክራይብ ሳታደርጉ የምታዩ ሰብስክራይብ አርጉ፣ ላይክን ብታደርጉ ከመጀመራችሁ በፊት ለእኔ በጣም በጣም ይጠቅመኛል። ውድ ቤተሰቦቼ ስለ እኔ የሚሰማችሁም ነገር ካለ ኮመንቱ ክፍት ነው። ወደ ቪዲዮ

ጣም ወዶ ጓደኛዬ ነው። ምን ሆነክ ነው? የተሳተረው የተሳተረው ማንም የተሳተረው ሰው የለም እዚህ ጋር ቤስት ፍሬንዳለች። አሁን ምን ማን ቀና ማን ቀና? የቀና ሰው አለ እዚህ ጋር ቀና? እንደ ምን በጣም እየሰራደርክ

አረ፣ ወንድ ልጅ ተፈተነ። ወንድ ልጅ! ለማንኛውም ቤስት ፍሬንድ አያስፈልግሽም። አንቺ ፍቅረኛ ወይም ባል ካለሽ ቤስት ፍሬንዱ ይቅርብሽ። ሲንግል የሆንኩበት ምክንያት። ሰኒዬ፣ እንዴት ነሽ? ደስ ደስ ይላል፣ ደስ ይላል። ሰኒዬ፣ ስራ ጥሩ ነው? ጥሩ ነው። ደስ ይላል፣ ደስ ይላል። ሰኒዬ፣ ደስ ይላል። መገብታላሽ እንዴ

አትደውልልኝ። ስንቴ ነው ምነግር? ደስ ይላል ደስ ይላል አላለም። ረ ላሽ አንተማ፣ ሲንግል መቼም ነው ማታገባ። ብራዘር፣ እኔ ልንገር፣ እንዲሁ ነህ። መቼም ሴቶች የሚጠሉትን ነገር እያደረክ ለማግባት ያምራል፣ ሲያምር ይቀራል። ረ በሶ። እናንተ ሰብስክራይብ አርጋችኋል? ደስ ይላል ደስ ይላል ደስ ይላል።

ናቶ የሚያባባን ቬሮኒካ ናት ብርቅ። እስኪ ኮመንት ኮመንት ይነበብ። ነፍሷን ይማረውና ትርፌን አስመሰልካት። መቼም የቬሮኒካን ዘፈንን የከፈትከው ልትሸውደን ነው። ሃይማኖት ግርማነች። ዘፋኞቻችንን ፈጣሪ በአንተ በኩል እየቀጣቸው ነው። እንኳን ሰዓሊ ሆንክ ፈጣሪ ብትሆን ኖሮ ሁላችንም አንተን መስለን ነበር። እቺማ እሙቲ ፍንጭት ያንዝናት እኮ ከሚስለው ስዕል በላይ ማለት ነው። ኮማሹ ማህበረሰብ በቃ ኮሜንታተሮች ትለያላችሁ የምር። የዓመቱ ምርጥ አልበም አያንቱ ሆኖ ተመርጧል ማለት ነው። የአርቲስት አንዱ አለም ጎሳ አልበም ሀጫሉ ሁንዴሳ አዋርድ ላይ የዓመቱ ምርጥ አልበም በመሆን ሽልማቱን ወስዶታል። እዚህ አልበም ላይ የተሳተፉትን ሁሉ በማኔጀሩ በኩል አመስግኖ እዚህ አልበም ላይ ትልቁን ድርሻና ልፋት የነበራት ቀነኒ አዱኛ ናት፣ ለእሷ መታሰቢያ ይሁንልኝ ሲል አርቲስት አንዱ አለም ጎሳ መልእክቱን በማኔጀሩ በኩል አስተላልፏል። እንግዲህ ይህ በእንዲህ እንዳለ እንደዚህ ካለ በኋላ ማለት ነው። የቀነኒ አዱኛ ኦፊሻል ቲክቶክ አካውንት ላይ ደግሞ እስካሁን እዚህ ነበር ይህ የቀነኒ አዱኛ ኦፊሻል ቲክቶክ አካውንት ላይ ደግሞ ይሄ ፎቶ ተለቋል ማለት ነው። ውድ ቤተሰቦች እንግዲህ በጣም በሚያሳዝን ሁኔታ ይሄ ፎቶም ከተለቀቀ በኋላ ጉርሻ ፔጅ ላይ የተለቀቀ ዜና እንግዲህ አለ። ከዚህ በላይ ሌላም ብዙ ማስረጃዎች አሉን፣ ብዙ ህመም፣ ብዙ ስብራት አሉን። እሱ መታሰቢያነቱ ለቀነኒ ይሁን ካለ በኋላ ይሄ ፎቶ መለቀቁ እጅግ በጣም መነጋገሪያ ሆኗል። እንግዲህ እንደምታዩት መልኳን የቀየሩ ቀነኒ ሁላ አትመስል። እግዚአብሔር አምላክ ነፍሷን ይማረው። ግን በጣም ያሳዝናል። እውነቱ የትጋ እንዳለ ፈጣሪ እሱ ነው የሚያውቀው። ጾታዊ ግንኙነት ምንም አይነት የቦታ ገደብ እንደሌለው ይሄ መረጃ ያመላክታል። ኒውዮርክ ፖስት እንዳስነበበው ከሆነም የበራ መስተንግዶ ሰራተኞችና አብራሪዎች በ30 ሺህ ጫማ ከፍታ ወይም ከ9900 ሜትር ከፍታ ላይ ሆነው ጾታዊ ግንኙነትን በአብራሪው ክፍል የመስተንግዶ ሰራተኞችና ፓይለቶች እንደሚፈጽሙ ይሄ መረጃ አመላክቷል። ታዲያ በዚህ ወቅት አውሮፕላኑ አውቶ ላይ ነው። በተጨማሪነትም መንገደኞች ምንም የሚያውቁት መረጃ እንደሌለም በዘገባው ላይ ተናግሯል ተናግረዋል። በነገራችን ላይ አንድ ወንድ ልጅ ጤናማ የሚባል ሶታዊ ግንኙነት በሳምንት የሚፈጽም ከሆነም እንደ ሱካር፣ ስትሮክ እና የልብ በሽታ የመጋለጥ እድሉ የሚቀንስ ሲሆን በተጨማሪነትም በምድር ላይ ቆይተው ከ80 ዓመት በላይ እንደሚሆን በጥናቶች ተረጋግጧል ሲል ሪደርስ ዳይጀስት አስነብቧል። ራን ራን ይላል። ወንዶች እንግዲህ እንደ የተባላችሁትን ነገር ተግባራዊ ለማድረግ ማግባት ይኖርባቸዋል። ሳታገቡ የምታደርጉት ነገር በሙሉ ኃጢአት ስለሆነ ማለት ነው። ስለዚህ አግቡ ወንዶችዬ። አግብታችሁ ምንም ነገር ብታደርጉ መልካም ነው። ሰማንያ ዓመት ድረስ የመኖር እድል አላችሁ። ለማንኛውም ገደብ የለውም ተብሏል። እንግዲህ የግንኙነት ለማድረግ ፕሌን ውስጥም ይፈጸማል የሚል መረጃ ወጥቷል። ሌሎች ዝናብ ሲዘንብ ሌሎች ዝናብ ሲዘንብ

አፋችሁን ከፍታችሁ ዋዝ ማየሆን ብር ነው። አሁን መቶ ሀምሳ ሺ በጣም የረከሰበት ዘመን ላይ ነን። እውነቱን ነው እኮ በጣም የሰውን ችግር ለመቸገር ማለት ነው። ሶስት መቶ ሀያ ሺ ብር ያስፈልጋል አሁን ባለው ደረጃ ለመጀመር ሰባ ሺ ብር

ጭለላ ጠለው፣ በቃ ሰው ሌላ ታሪክ ውስጥ ገብቷል። ዘመጨለል ሲቹዌሽን ማለት ነው እንዴ! ይቻላል እንዴ! እንዴ ይቻላል እንዴ! ላይፍ ላይፍ፣ በጣም የሚያናዱኝ የሚያናዱኝ ሰዎች ማለት እናንተ ሰዎች አጠገበኝ እያደረኩ አልፈልግም ይመጡ እና እኔ የሆነ ነገር እኮ ልነግርህ ብዬ ምናምን። እሺ ምንድነው? አኪም ያንስት ተወው በቃ። እንዴ አልተወውም እንዴ። ምን አይነት ነው? በቃ የምር እኮ ነው። ምን ምን? አይ ተወው በቃ። አልተወውም ነገር የሆነ ነገር ልነግር እፈልጋለሁ ግን በኋላ ነግራለሁ። ነገ ነግራ እንዴ! እንዴ አሁን ነው የምፈልገው። ምን ማለት ነው በኋላ ነገ ነግራሉ? ምና ኢማጅን፣ ምን ላስብ? ምን ሊነግሩኝ ነው ቀኑ ሙሉ እንዳሳልፍ? በጣም ጋርላ ብዙ ነገር የፈጠን ወይ ከነጭራሹ ሜንሽን አታርጉት፣ ያለበለዚያ ነው እውነቱ ነው በጣም ነው የሚያናዱት። ቆይ በኋላ እነግርሀለሁ፣ ቆይ ነገ እነግርሀለሁ። እንዴ ምን ላስብ? በቃ ከዛ በኋላ እኮ ማሰብ አትችሉም። ምኑ ነው ይሁን ምኑ ነው ይሁን እያላችሁ። እንዲህ አይነት ሰዎች ግን ረፉ ፈተና ውስጥ እና ችግሩ ሲገባ ለሽሽ ፍቅር ፋንሲ ይሆንበታል። ፋንሲ ማለት ይሄ የደላው ሰው የሚያደርገው ነገር ይሆንበታል። አብዛኛው ሜንታሊቲ እንደዛ ነው። በቃ አይምሮ ውስጥ ከዛ ችግር መውጣትን መልስ ነው የሚፈልገው ይሄ ትስ ችግር እዚህ ጋር ምን ሆነ ነው ንገረኝ። ኦቨርቲንክ ማረግ ኢንተረስት ጠፍቷል። እኔ ሰውየ እኮ እዚህ ጋር እኮ ላይክ የባንክ ዳ ወጥሮት ሊሆን ይችላል። አረን ሰውየ እዚህ ጋር ከስራ ልባረር ነው ወይ ብሎ እየጨነቀ ሊሆን ይችላል። ሰውየ እዚህ ጋር የገባሁትን እቁብ እንዴት ነው ከፍለው እያለ ሊሆን ይችላል። ተረዳኸኝ? ብዙ ነገር ፈተና ይመጣል። በሰዎች ውስጥ ስትረስ ያለው ቅድም ማለት የተለያየ መንገድ ያንን ፊክስ የሚያደርግ በጥትም ያለ ኦቶኖሚ ስፔስ እንዲያስብ ይህ ወጣ ይቀ በጨነቀው ሰዓት ጭራሽ ሴት ልጅ ኢንቴንስ ትሆናለች፣ እንዲያዋራት ለምን እንደ ሴት ኮ ስለምታስብ ነው። ሴት ጓደኛ ሲጨንቃት ብለ ብታረግዳት እንዳለ ያለቅሳሉ፣ ይተላቃቀሳሉ፣ ይተቃቀፋሉ፣ አብሮ አይስክሪም ይወጣሉ። መጨረሻ አለቃቀሱና ከጨረሱ በኋላ ውጭ ወጥተው ሲኒማ ይተው ፊክስ አድርገው ወንድስ? ስም ነው የሚለው ይተክዛሉ ባለፈው፣ ይህን ነገር ኤክስፔሪያንስ አድርገ እና ጓደኛ ጭ ረጅም ሰዓት አላወራንም። እኔም ስለ ስራ እያስብ የለ እሱ በቃ ግን ደስ ይላላ አንዳንዴ። ከራስ ጋር ነው የምታምነው ጭንቅላት ያን ስፔስ አይሰጡም ሴቶች። ራሷ ጋር ታገናኛል፣ ኢንትረስት ከማጣት ጋር ታገናኛል፣ ቺት ከማድረግ ጋር ታገናኛል። በቃ ረጅም ነው የሚነሳቸው እነሱ ነው፣ ምክንያቱም እነሱ በማውራት ነው የሚያምኑት አይደል ጎበዝ ናቸው። በነገራችን ላይ ከጉት ነገራት ኢምፓክት ይሄን ለመስማት ነው። አይዞ ጎበዝ ናቸው ግን የወንድ ልጅ ኔቸር ደሞ ወስዶ ዘ ታይም ባለማውራት ውስጥ ነው ሶሉሽን መፈለግ የሚወደው ስፔስ፣ ክሊር ሊ በማሰብ ውስጥ ነው። ከዛ ክሊር አውት ያደርግ ሲመለስ፣ ግን ብዙ ጊዜ ደግሞ ይሄ ሚሴት ኔቸር ድብቅ ነው፣ ምናምን ሚገርም ነው። ማርያምን እይታው እጅግ በጣም የሚገርም ነው። በጣም ተመችቶኛል። አጨብጭብ ያለው ወንድ ልጅ የሆነ ስትረሱ ሲገባ ጸጥታ ይፈልጋል፣ ዝም ማለት ይፈልጋል፣ ስፔስ ይፈልጋል፣ ብቻው መሆን ይፈልጋል። ያንን ብትረዱት በተለይ እዚህ የኔ ቤተሰቦች አብዛኞቻችሁ ሴቶች ስለሆናችሁ ስለዚህ ለእናንተ ይጠቅማችኋል። እንደው መድኃኒዓለም ሁላችሁንም ሳይለይ ሳይነጥል

ኑሮም ተወዷል። ቀስ ብለሽ ጥቢልን፣ እንደው በመድኃኒዓለም ያለ አድርሱልኝ፣ ለመስከረም ይሄን መስከረም፣ እዚህ ካለሽ እባክሽ፣ ቀስ ብለሽ ጥቢልን። ሰምተሻል አላ? ኑሮም ተወዷል። አንቺ በፍጥነት መተሽ እንዳታስጨንቅል፣ ቀስ ብለሽ ጥቢ ፕሊስ፣ እባክሽ። የኮሪደር ልማቱ ፖል በከባድ ዝናብ ሳቢያ መውደቁን የተለያዩ ቪዲዮዎች ማለትም የተቀረጹ ቪዲዮዎች በዚህ መልኩ እያሳዩ ይገኛሉ። ብዙዎችም ይህንን ከሚጠርጡ ከያዱ ነው መለይ ሲሉ ሀሳባቸው ሰጥተዋል። እናንተ ምን ትላለ? አረ በስማ ፖሉን አያችሁት እንደ ዛፍ ሲወድቅ። እናንተ ምን ትላላችሁ ላልከው እኛ ምንም አንለው። እሺ አልበረክት ሲል ብር እንደዚህ ማጠብ ነው አለባችሁ። ኦልራይት እንደ ይቻላል እንደ ይቻላል ብር ማጠብ ይቻላል ጋይስ እንደ በኦሞ ዘፍዝፎ እያጠበው ነው። እና እኔ ስጋ ነው የመሰለኝ የመጀመሪያ ቀን፣ ስጋ በሳሙና ይታጠባል እንደ ምናምን እያልኩ ነበር። ለካ ብር ነው መኒ ላውንደሪንግ መሆኑ ነው። ወንድና ሴትን የሚያመሳስላቸው ብቸኛ ነገር ቢኖር ሁለቱም ሴት አያምኑ አቤት አፈጣጠር! ጨዌ ልንገራችሁ። መሀል ከተማ ላይ ሁለት መኪኖች ይጋጫሉ። አንዷ ሴት ነች፣ አንዱ ወንድ ነው። ከዛ ፕላን ሊያስነሱ ትራፊክ እስኪመጣ ድረስ ብለው እዛ ወሬያቸውን እያወሩ ምናምን ሳይጋ ሳይታሰብ ጨዋታው ይደምቃል ምናምን ኮከባቸው ይገጥማል። አረንዶ መኪና ውስጥ ወይን አለ፣ ላምጣል እና እየጠጣን እናወራለን ብላ ወይን አምጥታ ትቀዳለታለች፣ ለራሷም ትቀዳለች። በኋላ ትራፊኩ ስራውን ጨርሶ ፕላን ሊያነሳ ሲመጣ የእሷ ብርጭቆ ሙሉ ነው። ወንድ አልኮል ቴስት ሲደረግ ማን ነው ጥፋተኛ? ሁርኩስ አለ ያሱ ስለምን እንደዚህ ክፉ ናችሁ? ክፋት አለው ማለት ረረ ረር ከብዶ አልከብዶ። እሺ ያበደ ዜና ልላሰማችሁ። ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ከብዙ ጥያቄ በኋላ የመጣው ይሄንን የምታዩት ጡት መያዣና የስዊሚንግ ፓንት አንድ ላይ ሶስት መቶ ሺህ ድርሃም ነው። እንደምታዩት ከዳይመንድ እና ከወርቅ የተሰራ ነው። ማዘዝ እንደምትፈልጉ በ05 2968364 ላይ ማዘዝ ትችላላችሁ። በጣም ቆንጆ ተደርጎ የተሰራ ነው። ሙሉ ለሙሉ የምታያቸው ፈርጦች በጠቅላላ ዳይመንዶች ናቸው። የቀረው ወርቅ ደግሞ 18 ካረንት ነው። ነውራም በአለገ ማለት አሁን ነው። አታ በአለገ ህዝብ አስባጁታል። ሶስት መቶ ምናምን ድርሃም በኢትዮጵያ ስንት ነው? እስኪ ድርሃም የምትጠቀሙ ሰዎች ድምሩን ከስራ አስቀምጡልኝ። ሰው ያማዋልበል አለ በል የሶስት መቶ ድርሃም የወርቅና የዳይመንድ ፓንትና ጡት ማስያዣ ያደርጋል። ግን ሰው የምር ያደርጋል? ግን እረ እብደት ነው። የጋይስ ቤተሰብ እንግዲህ እዛ ጋ የ300 ምናምን ድርሃም ወርቅ እየተሸጠ ነው። እዚህ ጋር ደግሞ የተቸገረ ሰው ምግብ መብያ አቶ ተቸግሮ ሽንኩርት ይበላል ማለት ነው። ይህን ቪዲዮ ተመልከቱ። አረሳ ሙለታሽን ሰላም እንዴት ናችሁ? ውድ ቤተሰቦች ሰዎች፣ ዛሬ የሚገኘው በሰሜን ወሎ መቄት ወረዳ ነው፣ አሙሲት ሰፈር ነው። በአንዲት እናታችን ቤት እንገኛለን። ማንም ማጋዥ የሌላት እናት አግኝተናል። ነገር ግን እሷን እናት እንግዲህ የምትበላውን ነገር ላሳያችሁ ነው፣ ምን እንደምትበላ። እናቴ ሰላም ነው? እንዴት አሉ? ይቺ ምንድን ናት? እንግዲህ ሰብአዊነት የሚሰማው ሰው ይህን ቪዲዮ ሸራ ለማድረግ ንፍገት ነው የሚሆነው። እኒህ እናት ይህችን ሽንኩርት ፈጥፍተው ው ጨው ደብልቀውበታል ከበርበሬው ጋር ይችን በበርበሬ አጥቅሰው በልተው የሚውሉ ይሄ ደረቅ ሽንኩርት ማለት ነው። እማዬ ብቻዎትን ነው የሚኖሩ? አዎ ሰው የለዎትም? ገለኝ ማንድ ልጅ እና ጠባቂ ለለ ልጅ ነበረኝ።

ቤተሰቦች ለእናታችን በምታዩት መልኩ ጤፍ በቆሎ፣ አጃ ዘይት የመሳሰሉ ነገሮች አምጥተንላቸዋል። ነገር ግን ይህንን ደግሞ እያዘጋጀ የሚሰጣቸው ሰው ያስፈልጋል። እናትዬ ይሎት የመጣለትን አይተዋል። አንዴ እጅ ይስጡኝ እሱን። ይሄ ደግሞ አጃ

እና አንዲት እህቴ እህቴ ወለት ታማኔል ትባላለች፣ አሞብኛል። ምሕረት ይስጣት፣ ምሕረት ያምጣላት ብለው ይመርቋት፣ እንዲሻላ ጸሎት ያድርጉላት ብላ ነው ይሄንን ሁሉ ያደረገችሎት። እናታለም ጤና ናት፣ ምሯታል፣ ይምሯታል፣ ምንም እንቅፋት የለባት። ደስ ይላቸዋል፣ ደስ ይላቸዋል። እናታለም በደስታ ነው። አሜን አብዛችሁ ይሩ

እንግዲህ እንደዚህ አይነት እጅግ በጣም ልብ የሚነኩ ሰዎች ባሉበት ሀገር ላይ ምንኖርኛ ኢትዮጵያውያን እንደዚህ አይነት ስዊሚንግ ብለን የወርቅና የዳይመንድ ፓንት እና ጡት ማስያዣ ብንገዛ ምን ያህል እንዳበድን የሚያሳይ ነው። ለማንኛውም ይሄንን ልጅ የሚረዳቸውን ገብቶ አይቶ የአስራት በኩራትም ይሁን መርዳት የምትፈልጉ ሰዎች ይሄ ነው የእሱ ፕሮፋይል እዚህ ጋር አስቀምጥላችኋለሁ። እዚህ ፕሮፋይል ላይ ሰርች እያረጋችሁ ቲክቶክ አካውንቱን ማለት ነው፣ ራሳችሁ አይታችሁ ራሳችሁ ልጁን ቀጥታ አግኝታችሁ ሰፖርት ማድረግ ትችላላችሁ። ይሄ ለእናንተ የተዘጋጀ አፖርችኒቲ ነው ማለት ነው። ተጠቀሙበት። በቤተ ሙከራ ውስጥ የሰው ልጅ ህይወት ለመፍጠር የሚያስችለው አወዛጋቢ ፕሮጀክት ስራ ጀመረ። ይህ ፕሮጀክት በአፈጣጠራቸው የተለዩ እና በዶክተሮቻቸው ተመርጦ የተለየ ባህሪ እንዲኖራቸው ተደርገው የሚፈጠሩ ሰዎችን ይይዛል። ቃል ኪዳን ቴዎድሮስ ተጨማሪ አላት። በአለም ላይ የመጀመሪያው ነው ተብሎ የታመነው እና የሰው ልጅን ህይወት መሰረት ከባዶ ለመፍጠር የሚሞክረው አወዛጋቢ ፕሮጀክት ወደ ስራ መግባቱ ተሰምቷል። ይህ ፕሮጀክት እስካሁን ድረስ እንደ ነውር ይቆጠር የነበረ ሲሆን አሁን ግን የአለማችን ትልቁ የህክምና በጎ አድራጎት ድርጅት ገንዘብ በመስጠቱ ወደ ስራ መግባት መቻሉን የተሰማው ፕሮጀክቱ የህጻናት ዘረመል በወላጆቻቸው እና በዶክተሮቻቸው ተመርጦ የተለየ ባህሪ እንዲኖራቸው ያደርጋል የተባለ ሲሆን፣ ይህም በቀጣዩ ትውልድ ላይ ያልታየ ለውጥ ሊያስከትል ይችላል በሚል እስካሁን ድረስ ሳይካሄድ ቆይቷል። የአለማችን ትልቁ በጎ አድራጎት ድርጅት የሆነው ዌልኮም ትራስት ፕሮጀክቱን ለማስጀመር አስር ሚሊዮን ፓውንድ የለገሰ ሲሆን፣ ምርምሩ ብዙ ለማይድኑ በሽታዎች ህክምናዎችን በማፋጠን ከጉዳቱ የበለጠ ጥቅም የማስገኘት አቅም አለው ሲል ድርጅቱ ለምን ድጋፍ እንዳደረገ ገልጿል።

በኬምብሪጅ የሚገኘው የኤምአርሲ ሞለኪላር ባዮሎጂ ላብራቶሪ ባልደረባ ዶክተር ጁሊያን ሳሌ ጥናቱ በባዮሎጂ ምርመራ ቀጣዩ ምርታ ነው ብለዋል። ወሰኑ ገደብ የለውም። የሰዎች እድሜ በሚገፋበት ጊዜ ህይወትን የሚያሻሽሉና እርጅናን ተከትለው የሚመጡ ህመሞችን የሚቀንሱ የሕክምና ዘዴዎችን እየተመለከትን ነው ያሉት ተመራማሪው ይህን አካሄድ ተጠቅመን በሽታን የሚቋቋሙ ህዋሶችን ለመስራትና እንደ ጉበትና ልብ ያሉ የተጎዳዩ የአካል ክፍሎችን ቀይረን በሽታን የመከላከል አቅምን ለማዳበር እየሰራን ነው ብለዋል ታቸው ግን ምርምሩ የተሻሻሉ ወይም የተለወጡ ሰዎችን ለመፍጠር ለሚፈልጉ ህሊና ቢስ ተመራማሪዎች መንገድ ይከፍታል ብለው ስጋታቸውን እየገለጹ ነው። ህሊና ቢስ ተመራማሪዎች